በዛሬው የመጽሐፍ ቅዱስ ታሪክ ዝግጅታችን ከእስራኤል ታላላቅ መሪዎችና ነቢያት መካከል አንዱ የሆነውን ከልጅነቱ ጀምሮ የእግዚአብሔር ድምፅ በመስማት የሚታወቀውን የሳሙኤልን አስደናቂ ሕይወት እንመረምራለን። የሳሙኤል ታሪክ የእግዚአብሔር ጥሪ በሰው ሕይወት ውስጥ ያለውን ታላቅ ኃይልና ለዚያ ጥሪ ታዛዥ የመሆንን አስፈላጊነት በግልጽ የሚያስተምረን ነው። ሳሙኤል ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ፣ በሕይወቱ ዘመን ለእርሱ ያገለገለ ልዩ ሰው ነበር። ታሪኩ የሚጀምረው ሃና የምትባል አንዲት እግዚአብሔርን ከምትፈራ ነገር ግን ልጅ ባለማግኘቷ ልቧ በሐዘን በተሰበረ ሴት ነው። በየዓመቱ ወደ ቤተ መቅደሱ በመሄድ በእንባና በጾም ወደ እግዚአብሔር ተጸልይ ነበር። አንድ ቀን በመቅደሱ በነበረችበት ወቅት ሁሉን ቻይ እግዚአብሔር ሆይ፣ የባሪያህን አዘን ተመልከት፤ ወንድ ልጅ ከሰጠኝ በሕይወት ዘመን ሁሉ ለአንተ የተለየ ናዝራዊ እንዲሆን አድርገዋለሁ፤ ጸጉሩንም ምላጭ አይነካውም፣ በማለት መራራ ጸሎትን አቀረበች፤ ስለትም ተሳለች። በዚያን ጊዜ የነበረው ካህን ኤሊ ሐና በልቧ ስትጸልይ ከንፈሯ ብቻ ሲንቀሳቀስ አይቶ ሰክራለች ብሎ ገምቶ ነበር። ሐና ግን ጌታ ሆይ እኔ በሐዘን የተዋጠች ሴት እንጂ የወይን ጠጅ አልጠጣሁም በማለት የልቧን ምሬት ገለጸችለት። እግዚአብሔርም የሐናን ጸሎት ሰምቶ ልመናዋንን ተቀብሎ ሳሙኤልን ሰጣት። ሐናም በገባችው ቃል መሰረት ልጁ ጡት ከጣለ በኋላ ወደ መቅደሱ ወስዳ በካህኑ ኤሊ እጅ ለእግዚአብሔር አገልግሎት አሳልፋ ሰጠችው። ገና በለጋ ዕድሜው ሳሙኤል በመቅደሱ ውስጥ ከካህኑ ኤሊ ጋር ያገለግል ነበር። በዚያን ዘመን የእግዚአብሔር ቃል ብርቅ ነበር፣ ራዕይም በግልጽ አይታይም ነበር። አንድ ሌሊት ሳሙኤል በመቅደሱ ውስጥ ተኝቶ ሳለ ሳሙኤል ሆይ ሳሙኤል ሆይ የሚል ድምፅ ሰማ። ልጁም የጠራው ካህኑ ኤሊ መስሎት እየሮጠ ወደ እርሱ ሄዶ አቤት ጌታዬ ጠርተኸኛልን? አለው። ኤሊም አልጠራሁም፣ ተመልሰህ ተኛ አለው። ይህ ለሁለተኛ ጊዜ ተደገመ። በሦስተኛው ጊዜ ድምፁ ዳግም ሲጠራው ኤሊ ያ ድምፅ ከሰው ሳይሆን ከእግዚአብሔር የመጣ መሆኑ ተገነዘበ። ስለዚህም ኤሊ ሳሙኤልን በሌላ ጊዜ ድምፁን ስትሰማ አቤቱ ተናገር፣ ባሪያው ይሰማሃል በል ብሎ መከረው። ሳሙኤልም እንደተባለው አደረገ። እግዚአብሔርም ለሳሙኤል ተገልጦ ስለ ኤሊ ቤትና ስለ እስራኤል ሕዝብ የሚመጣውን ፍርድ ነገረው። ከዚያች ሌሊት ጀምሮ ሳሙኤል የእግዚአብሔር መልእክቶች መስማትና ማስተላለፍ ጀመረ። የእግዚአብሔርም ቃል በርሱ በኩል ይሰጥ ነበርና እስራኤል ሁሉ ሳሙኤል በእግዚአብሔር የታመነ ነቢይ እንደሆነ አወቁ። ውድ የቻናላችን ቤተሰቦች ይህ የሳሙኤል ከልጅነት ጀምሮ የእግዚአብሔርን ድምፅ የመስማት ታሪክ እንዴት የሚያስደንቅና የሚያበረታታ ነው! የእግዚአብሔርን ጥሪ ዕድሜን፣ ሁኔታና ማንነትን ሳይገድብ እንደሚመጣ ያሳየናል። እናንተም እንዲህ ያሉትን ሕይወት የሚለውጡ የመጽሐፍ ቅዱስ ታሪኮችን በጥራት በተዘጋጀ አኒሜሽን መልክ መከታተል ትችሉ ዘንድ አማሪክ ባይብል ስቶሪስ ቻናላችን አሁኑኑ ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮች እንዳያመልጧቸው የደወል ምልክቱን መጫን አይዘንጉም። ወደ ሳሙኤል አስደናቂ ሕይወት ስንመለስ እንደ ነቢይና መሪ ሆኖ የእስራኤልን ህዝብ መርቷል። በዚያን ጊዜ ፍልስጤማውያን የእስራኤል ቀንደኛ ጠላቶች ነበሩ፣ በተደጋጋሚ የሚያጠቋቸው ነበር። ሳሙኤል ህዝቡን ከጣዖት አምልኮ እንዲመለሱና በሙሉ ልባቸው ወደ እግዚአብሔር እንዲቀርቡ በመምከር እና በመገሰጽ ይመራቸው ነበር። በምጽጳ በተደረገው ታላቅ ጦርነት ወቅት ፍልስጤማውያን እስራኤልን ሊወጉ በመጡ ጊዜ ሳሙኤል ወደ እግዚአብሔር ጸለየ፣ መሥዋዕትም አቀረበ። እግዚአብሔርም የሳሙኤልን ጸሎት ሰምቶ ታላቅ ነጎድጓድ በፍልስጤማውያን ላይ አወረደባቸው እነርሱን ደንግጠው በእስራኤል ፊት ተሸነፉ። በዚያም ቦታ ሳሙኤል አንድ ድንጋይ አቁሞ እግዚአብሔር እስከዚህ ድረስ ረድቶናል በማለት ስሙን አቤኔዘር ወይም የረደት ድንጋይ ብሎ ጠራው። ጊዜያት እያለፉ ሲሄዱ የእስራኤል ህዝብ እንደ ሌሎቹ አሕዛብ ንጉሥ እንዲሰግድላቸው ፈለጉ። እንደ ሌሎቹ አሕዛብ የሚገዛን ንጉሥ ስጠን በማለት ሳሙኤልን ጠየቁት። ይህ ነገር ሳሙኤልን አሳዘነው። ምክንያቱም እግዚአብሔር ራሱ ንጉሣቸው እንደሆነ ያምን ነበር ነው። ሳሙኤልም የእግዚአብሔርን ፍቃድ ለማወቅ ጸለየ። እግዚአብሔርም የሕዝቡን ቃል ሰማቸው፣ አንተን ሳይሆን እኔን እንዳልነግሥባቸው ንቀዋልና፣ ነገር ግን የንጉሥን ሥርዓት አስጠንቀቃቸው አለው። ሳሙኤልም የእግዚአብሔር መመሪያ በመከተል ሳኦልን የእስራኤል የመጀመሪያው ንጉሥ አድርጎ ቀባው። ይሁን እንጂ ንጉሥ ሳኦል የእግዚአብሔርን ትእዛዛት በመጣስና ባለመታዘዝ ከእግዚአብሔር ፊት ተጣልቷል። በዚህም የተነሳ እግዚአብሔር ሳኦልን ከንግሥናው እንደሻረውና በምትኩ ሌላ ንጉሥ እንደመረጠ ለሳሙኤል ነገረው። ሳሙኤልም ለሳኦል ቢሆንም ሐዘን ተሰምቶት ነበር። እግዚአብሔርም ሳሙኤልን ወደ ቤተልሔም ወደ እሳይ ቤት ልኮ ቀልሎቹ አንዱን እንዲቀባ አዘዘው። እሳይ ልጆቹን ሙሉ በሳሙኤል ፊት ሲያሳልፍ እግዚአብሔር የመረጠው ከእርሱ መካከል አልነበረም። በመጨረሻም በጎቹን ይጠብቅ የነበረውን ታናሽ ልጁን ዳዊትን አስጠሩት። ዳዊት ሲመጣ እግዚአብሔር ሳሙኤልን፣ ተነስተ ቀበው፣ እርሱ ነውና አለው። እግዚአብሔርም እኔ ሰው እንደሚያይ አላይም፣ ሰው የፊትን መልክ አያል፣ እኔ ግን ልብን ያለው በማለት እንደተናገረ የዳዊት የልብ ቅንነት ታይቶ መርጦት ነበር። ሳሙኤልም ዳዊትን በእስራኤል ላይ ንጉሥ እንዲሆን ቀባው። የሳሙኤል ሕይወት በሙሉ የእግዚአብሔርን ጥሪ የመታዘዝና በታማኝነት የማገልገልን አስፈላጊነት በጉልህ የሚያሳይ ነው። ከልጅነቱ ጀምሮ የእግዚአብሔርን ጥሪ ሰምቶ እስራኤልን በትክክለኛ መንገድ መርቷል። እኛም በህይወታችን የእግዚአብሔርን ፈቃድ ለመፈለግ ለመፈለግና እርሱን በመታዘዝ ለመኖር መጣር እንዳለብን ከሳሙኤል ታሪክ እንማራለን። ክቡራን ቤተሰቦቻችን ይህን የሳሙኤል ታሪክ ከነ ዝርዝር መልእክቱና መንፈሳዊ ጥልቀቱ ጋር በአኒሜሽን መልክ አዘጋጅቶ ልናንተ ለማቅረብ ምን ያክል ከፍተኛ ጥረት፣ ጊዜ፣ የፈጠራ ክሎትና ቴክኒክ ዝግጅት እንደሚያስፈልግ መገመት አያረግትም። እያንዳንዱን ትዕይንት የገጸ ባህሪያቱን እንቅስቃሴ፣ የጀርባ ስዕሎችና የድምጽ ቅንብሩን በጥንቃቄና በብዙ ልፋት የምንሰራው እናንተን ለማስተማርና በመንፈሳዊ ህይወታችሁ እንዳድጉ ለማገዝ ካለን ጥልቅ ፍላጎት የተነሳ ነው። ይህም ቪዲዮ ከተመቻችሁ፣ ጠቃሚ ትምህርት እንዳገኛችሁበት ካመናችሁ፣ እባክዎን ላይክ በማድረግ ሀሳባችሁን፣ ስሜታችሁን ከታች ባለው የኮሜንት ሳጥን ውስጥ በመጻፍ እንዲሁም ይህን ቻናል ለወዳጅ ዘመዶቻችሁ ሼር በማድረግ የዚህ በጎ ስራ አጋር እንድትሆኑ በትህትና እንጠይቃለን። በሌላ ጊዜ በሌላ ታሪክ እንገናኝ።